የአሜሪካና ቻይና የሀያልነት ሽኩቻ ተጧጥፎ ቀጥሏል። ቻይና ፉጂያን የተሰኘውን የተራቀቀ ሶስተኛው አውሮፕላን ተሸካሚ የጦር መርከቧን አሰማርታለች። ይህም አሜሪካን በከፍተኛ ሁኔታ እያሳሰበ ነው። በተለይ ደግሞ የፓስፊክ ውቅያኖስ ላይ የነበራትን የባህር ኃይል የበላይነት ክፉኛ የሚገዳደር መሆኑ አሜሪካን በደንብ አሳስቧታል ማለት ይቻላል። ፉጂያን ሱፐር ካሪየር የሚሸከማቸውን የጦር አውሮፕላኖች በከፍተኛ ፍጥነት ተነስተው እንዲበሩ የሚያስችለው ኃይል በመኖሩ ከአሜሪካ ጋር ብቸኛ የቴክኖሎጂ ተጋሪ አድርጎታል። የቻይናው ፕሬዚዳንት ሺጂንፒንግ በአውሮፕላን መርከብ ባለቤትነት ሀገራቸውን እስከ 2049 የዓለማችን ልዕለ ሀያል የጦር ባለቤት እንድትሆን እቅድ እንዳላቸው እየተናገሩ ነው የሚገኘው። ይህ የሁለቱ ሀገራት ፉክክር ደግሞ መጨረሻው ምን ይሆን በሚል ብዙዎችን እያነጋገረና እያሳሰበ ያለው ጉዳይ ሆኗል። በዛሬው የዜና ኢትዮጵያ ቆይታችን ከተመለከትናቸው ጉዳዮች መካከል አንዱ ይሄ ነው። ዜና ኢትዮጵያን በተለያዩ አማራጮቻችን የዶትስትሪም አማራጫችንን ጨምሮ ልትከታተሉ ትችላላችሁ። አመሰግናለሁ።